ላ አልሐምዱሊላ፣ ሰላቱ ሰላሙ ዓላ ረሱሊላህ ሓጅን፣ አልሓጁ ከጥዋ ቢከጥዋ ሐጅን እግር በእግር ወይ ድማ ሓጅን በተግባር በሚለው ፕሮግራማችን ነው ያለነው። ዛሬ ዙልሕጃ ስምንተኛው ቀን ላይነን። ሐጃጆች ተመቶዕ የነየቱ ሓጃጆች ዑምራቸውን ጨርሰው ክልክል የነበረባቸው ነገር ሁሉ ተፈቅዶላቸው ነበር እስከ ስምንተኛዋ ቀን ድረስ። ቂራን የነየቱና እፍራድ የነየቱ ግን በእሕራማቸውን የቆዩት ከተከለከሉት ነገር አንድም የተፈቀደላቸው ነገር የለም። በዛው በእሕራማቸውን የቆዩት ስምንተኛው ቀን ደረሰ። ዙልሕጃ ስምንተኛው ቀን ካረፍንበት ሆቴል ካረፍንበት ቦታ ተመቱዕ የነይተው ዑምራቸውን ጨርሰው ሰዎች አሁን የሐጅ እሕራም ያደርጋሉ ቂራነ ነየቱና እፍራደ ነየቱ ያው በእሕራማቸውን ያሉት በንያቸውን ያሉት አዲስ ነገር የለም፣ ስምንተኛው ቀን ላይ ጉዞ ወደ ሚና ከመጓዝ በስተቀር። ተመትዑ እየነየቱ ሰዎች ግን ልክ ስምንተኛው ቀን ጠዋቱን ሱብሒ ከሰገዱ በኋላ ሊሆን ይችላል። እንደየ ጉዞ አስፈጻሚው አካል አንዳንዴ ሱብሒን ሚና እንዲሰግዱ ሊያደርጋቸው ይችላል። አንዳንዴም ከሌሊቱ ሰዓት ተነስ ወደ ሚና ጉዞ እንጓዝ ሊል ይችላል። ያው ዛህማ ሰው ብዛት ስላለ እንደ መስተንግዶ አስተናጋጁን መከተሉ ጥሩ ነው። ግን ነቢያችን ሰለላሁ ዓለይሂ ወሰለም ያከናወኑት ስምንተኛው ቀን ጠዋት ሰውነታቸውን ታጥበው ሕራም ይለብሳሉ። ሕራም ለብሰው ያው እሳቸው ቂራን ነው የነየቱት። ራሳቸው ቂራን ስለነየቱ በሕራማቸው ነው በደቆዩት። ግን ተመቶ ብዙ ሰሓቦችን ግን ቅራን ንያችሁን አፍርሳችሁ ወደ ተመቶ ቀይሩ ብሏቸው ተመቶ ቀይሮ ነበረ እና ተመቶ የነየቱ ሰዎች ስምንተኛው ቀን ሰውነታቸውን ታጥበው እሕራማቸው ይለብሱና ወደ ተዘጋጀላቸው ባስ ሲገቡ ለበይከ ላሁማ ሐጀተን ብለው የሐጅ ንያ ነይተው ወደ ባስ ይገባሉ። ለበይከ ላሁ ለበይክ ይላሉ ማለት ነው። ስለዚህ ስምንተኛው ቀን ለበይከ ላሁ ለበይክ የሚለውን ከነየቱ በሰዓት ጀምሮ ለበይከ ላሁመ ለበይከ እያሉ ወደ ሚና ጉዞ ያደርጋሉ። ሚና ሲጓዙ ስምንተኛው ቀን ነው። ሚና በተልቢያ ይጓዛሉ። የአበባ ስንሚሉ ተልቢያ ይባላል። ቁርን መቅራት ይቻላል። ዝክር መዘከር ይቻላል። ሰላተላ ነቢይ፣ የተለያዩ ዕባዳዎች ይደረጋል። ሚና ተደረሰ። ሚና ከደረስን በኋላ ወደ ተዘጋጀልን ድንኳን እንገባለን። ድንኳን ውስጥ ገብተን ቦታችንን እንይዛለን። ሚና ስምንተኛው ቀን ዙህር ሰላት ሚና እንሰግዳለን። ዓስርንም ሚና እንሰግዳለን። መግሪብንም ሚና እንሰግዳለን። ዕሻንም ሚና እንሰግዳለን። እንዲሁም የማግስቱን ሱብሒ ሚና እንሰግዳለን። አምስት ወቅት ሰላት ሚና ይሰገዳል። አምስት ወቅት ሰላት አምስት ወቅት ሰላት እንሰግዳለን። ሚና ላይ ባለን ቆይታ ተልቢያ ይባላል፣ ዳዕዋ ማዳመጥ፣ ዳዕዋ ማድረግ፣ ቁርኣን መቅራት፣ ዝክር መዘከር በዒባዳ ነው። እንዲሁም በሌላ አባባል የእረፍት ቀን ነው ማለት ይቻላል። ነጌ ዘጠነኛው ቀን በጣም ወሳኝ ሆነ ዒባዳ ይጠብቀናል። አልሐጁ ዓረፋ ብሎ ያሉት ነቢያችን ሰለላሁ ዓለይሂ ወሰለም፣ ለዛ ቅድመ ዝግጅት ነው። ቀርበን ወደ ሚና ለዓረፋ ቅርብ ወደ ሆነ ቦታ ቀርበን ሚና እየተቀመጥ ነው ማለት ይቻላል። ለዓረፋ ነጌ ነው፣ ዘጠነኛው ቀን ነው። ዛሬ ስምንተኛው ቀን እረፍት ማድ የተኛው መተኝትም ይቻላል። ግን ዋናው ምንድነው የተከለከልነውን ነገር መጠንቀቅ አለብን በልብሳችን ፀጉራችን፣ ጭንቅላታችን መሸፈን የለብንም። የተከለከሉ እግሮች መጠቀሉ እንጠነቀቃለን ነው ዓረፋ ላይ እነዚህን ቀን ስምንተኛ ቀን ውለን አድረን ሱብሒን ሚና ሰግደን በጠዋቱ ጉዞ ወደ ዓረፋ ይደረጋሉ። አንዳንድ ጊዜ ሐጅ አስፈጻሚ ኮሚቴ አባላት ከሌሊቱ ሱብሒን ሳንሰግድ ከሌሊቱ ከኢሻ አባላት ተነስ ጀምሮ ወደ አረፋ ጉዞ እናድርግ ሊሉ ይችላሉ። ያው ሱና ነው እስካሁን የጠቀስኩት ነገር ሱና ነው። ቢጎድልብን ቢቀር ከሐጁም ጋ ግንኙት ወይም ደግሞ ሐጁ ተበላሽ የሚባል አይደለም። ቢሆን ጥሩ ነው አዳብ ነው ሱና ነው ቢሆን ጥሩ ነው። ካልሆንና ግን ሱብሒ ሰላት ከመስገዳችን በፊት ወደ አረፋ እንጓዝ የሚባል ወደ አረፋ መጓዝ ይቻላል። ነው እንግዲህ እዚህ ጋ አሁን እንደ ምክር እንደ ምክር ሚና ላይ እያለን ቦታችን ማወቅ ስንት ቁጥር ላይ ያረፍነው የጉዱ ካናችን ቁጥር ያረፍንበት ቦታ ቁጥር ማወቁ ጥሩ ነው። ለቀጣይ ምልክት መያዙ አግባብ ስለሆነ፣ ስለዚህ እንሻላ የቀጣይ ፕሮግራማችን የዘጠነኛው ቀን አረፋ ላይ እንገናኛለን። የዛሬ የስምንተኛው ቀን የሚና ውሏችን ይህን ይመስል ነበር። በቀጣይ በአረፋ እስክንገናኝ ድረስ ወሰላሙ ዐለይኩም ወረሕመቱላ በረካቱ

አልሐጁ ኸጥዋ ቢኸጥዋ ሓጅን በተግባር ወይም ሓጅን እግር በእግር በሚለው አጀንዳችን ወይም ርእሳችን ላይን ያለነው። ዛሬ ደግሞ ምንመለከተው ዙልሕጃ ዘጠነኛውን ቀን ነው። ምንመለከተው ዙልሕጃ ዘጠነኛው ቀን ወደ አረፋ ጉዞ የሚደረግበት እለት ነው። ዙልሕጃ ዘጠነኛው ቀን ማለት የዓረፋ ቀን ተብሎ የሚጠራ ነው። ነቢያችን ሰለላሁ ዓለይሂ ወሰለም እንዲህ ይላሉ፣ አልሐጁ ዓረፋ ሐጂ ማለት አረፋ ምድር መቆም ነው ይላሉ። አረፋ ምድር መቆም ከሐጅ አርካኖች ዋነኛው አርካን ነው። አንድ ሐጅ አንድ ሐጅ ሐጅ ሂዶ አረፋ ላይ ሳይቆም አረፋ ምድር ላይ በዘጠነኛው ቀን ሳይገኝ ከተመለሰ ሐጁ ውድቅ ነው። ቀኑም ካመለጠው ውድቅ ነው። የግድ በቀጣይ ዓመት መምጣት አለበት። ነው የሐጅ ዋነኛው አርካን ነው። አልሐጁ ዓረፋ የተባለበት አንድ አርካንነቱን ለማሳየት ነው። ሌላው ደግሞ በጣም ዋናው ሐጅ ተኪዶ የሚሰራው ትላልቅ ዋና ስራ ያለው የዘጠነኛው ቀን ላይ ነው ነው በዘጠነኛው ቀን ሐጃጆች ጠዋት ከሚና ሱብሒ ሰላትን ሚና ሰግደው ጉዞ ወደ አረፋ ይጀምራሉ። ወደ አረፋ ሲጓዙ በእግር የሚጓዝ አለ፣ በመኪና የሚጓዝ አለ። አረፋ ምድር ከደረሱ በኋላ ዙሁር ከመድረሱ በፊት አረፋ ምድርን ከደረሱ መስጅድ አነሚራ ነሚራ የሚባል መስጅድ አለ። ነቢያችን ሰለላሁ አለይሂ ወሰለም የዓረፋን የአረፋን ምድር ከዙር በፊት ደርሶ ነበር በዘጠነኛው ቀን እና መስጅድ ነሚራ የሚባለው መስጅድ ሂደው እዛ ነው የቆዩት። እዛ መስጅደ ነሚራ ዋዲ ዑርና የሚባል ሸለቆ ረባዳ ቦታ አለ። እዛ ላይ አረፉ ረሱል ሰለላሁ አለይሂ ወሰለም ልክ ዙሁርን ሰላት ሲደርስ ማለት ከአረፋ ክልል ውጭ ሆኖ ነው ያረፉት። አረፋ ድንበር አለው ክልል አለው። በአሁኑ ሰዓት በተለያየ ቦታ ታፔላ አለ። የአረፋ ክልል፣ የአረፋ ክልል የሚል ታፔላዎች አሉ። በነዛ ታፔላ ክልል ውስጥ ነው መሆን ያለብን። ከአረፋ ክልል ውጭ መሆን የለብንም። መስጅድ ነሚራ የሚባለው ነቢያችን ሰለላሁ ዓለይሂ ወሰለም ያረፉበት አሁንም የዋናው ኢማም የአረፋ ቀን ዙህርና ዓስርን ኹጥባ የሚያደርገውና ሰላቱን የሚያሰግደው ዋናው ኢማም ያለበትን መስጅድ ነሚራ ነው። በጣም ግዙፍ መስጅድ ነው። መስጅድ እጅግ በጣም ግዙፍ ነው። ይታዳ ይህ መስጅድ ወደፊት ያሉ ብዙ ሰፎቹ፣ ያ ብዙ ስል አንጻራዊ ነው፣ ከአረፋ ክልል ውጭ ናቸው። በጣም ዋናው በጣም እጅግ ግዙፉ የመስጅዱ አካል ደግሞ አረፋ ክልል ውስጥ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የዛን መስጅዱ አልነበረም። እሳቸው አረፋ ምድር ላይ እዛን ሲገኙ መስጅዱ የለም ግን መሬቱን ያለው ጠብአን እሳች ከአረፋ ክልል ውጭ ሁነው ቆዩና ዙህርም ሰላት አስርንም ያሰገዱት ከአረፋ ክልል ውጭ ሁኖ ነው ያሰገዱት። አሰግደው ከጨረሱ በኋላ ነው ወደ አረፋ ክልል የገቡት ረሱል ሰለላሁ ዐለይሂ ወሰለም። ታዲያ እኛ በዘጠነኛው ቀን በጊዜ ደርሰን ወደ መስጅድ ነሚራ ከገባን ይህን ልዩነት ማወቅ አለብን። ከአረፋ ክልል ውጭ ነኝ ወይስ በአረፋ ክልል ውስጥ ነኝ የሚለው ነገር መለየት አለብን። ወደ መስጅዱ ስንገባ፣ ከአረፋ ወደ ሰፈል አወል አካባቢ ከተጠጋን ከአረፋ ክልል ውጭ ነው የምንሆነው። መሆን ይቻላል፣ ዙርም ወቅቱ ስላልደረሰ ማለት ነው። ነቢዩም እንደዛ ሁነው ስለነበረ፣ ግን ሰላቶ ተሰግዶ ካበቃ በኋላ ግን ወደ አረፋ ክልል መግባት አለብን። ከመስጅዱ መውጣት ካልፈለግን እዛው መስጅድ ውስጥ እስከ መግሪብ መቆየት ከፈለግን በዓረፋ ክልል ወደ ሆነው የመስጅዱ አካል ሁነን መቆየት እንችላለን። ወደ ዓረፋ ክልል ስንገባ ምናልባት በመኪና የምንሄድ ከሆነ መኪናችን ቀጥታ ወደ ተዘጋጀልን ዱንኳን ሊወስደን ይችላል። ያ ዱንኳን በዓረፋ ክልል ውስጥ ያለው ዱንኳን ኢትዮጵያኖችን ዱንኳን ያለው በዓረፋ ክልል ውስጥ ነው። እንደውም ለጀበለ ዓረፋ ለዓረፋ ኮረብት ዳገት አካባቢ ነው ያለው ወይም ጀበሉ ራሕማ የሚባለው ወይም ጀበሉ ዓረፋ የሚባለው ለዛ ወደዛ አካባቢ የቀረበ ነው። ኢትዮጵያኖች ድንኳን ያለው እዛ ድንኳኑም ጋ ሁነን እዛ መቆየት እንችላለን ማለት ነው። በጊዜው መኪናው በጊዜ ወደ ዓረፋ ክልል ከገባን ዙሁር ከመድረሱ በፊት ዓረፋ ክልል ከገባን ዙሁር እስኪደርስ ድረስ እረፍት ማድረግ ይቻላል፣ መተኘትም ይቻላል። ለምን? ከዙሁሩ በኋላ በጣም ወሳኝ የዒባዳ የዱዓ የዘክር የቁርአን ሰዓት ወቅት ስለሆነ ቀደም ብሎ አረፍ ማለት ጥሩ ነው። እረፍት መውሰድ ቆንጆ ነው። እረፍት እንወስዳለን በድንኳናችን። ልክ ዙሁር ሲደርስ ያው የተኛውንም ሁላችንም ተቀሳቀስቀሰንም ብለንም ለዙሁር ሰላት እንዘጋጃለን። ዙሁር ሰላት መስጅደን ነሚራ ከነሚራ መስጅድ የሚሰገደው ሰላት ድምፁን የምንሰማ ከሆነ ያንኑ እንከተላለን ዓረፋ ምድር ሰፊ ነው ቦታው ስለዚህ የዛን የመስጅዱን ተከትለን መስገድ እንችላለን። ጥባውንም አድምጠን ሰላቱንም ተከትለን መስገድ እንችላለን። የመስጅድን ነሚራ ሰላትም ጥባ ማይሰማን ከሆነና እሱን ተከትለን መስገድ ማንችል ከሆነ ግን ባለንበት ድንኳን ባለንበት አካባቢ ሁነን ጥባ ማድረግ እንችላለን። ጥባ ማድረግ ካልቻልም ሰላቱን እንሰግዳለን። የሰላቱ አሰጋገድን በተመለከተ ዙህርን ሁለት ረካ ዓስርንም ሁለት ረካ ነም ንሰግደው ዙሁሩን ዓስርንም ሁለት ረካ እንሰግዳለን። ጀምዕ ተቅዲምም እናደርጋለን። ዓስርን ወደ ዙሁር እናመጣው። መጀመርያ ዙሁር ሁለት ረካ ይሰገዳል፣ ከዚያን ዓስር ሁለት ረካ ይሰገዳል ማለት ነው እና ክጥባ ይደረጋል። ክጥባ ማዳመ ጥሩ ነው። ረጅም ክጥባ ነው የሚደረገው። ያ ክጥባ ማዳመ ጥሩ ነቢያችንም ሰለ ላሁ ለ ወሰለም ያደረጉት ክጥባ ነው። የረሱላችንም ሰለ ላሁ ለ ወሰለም ሱና ነው። ሰላቱ ጥባኑ ከጨረስን በኋላ አሁን ወደ ዒባዳ እንገባለን። ጠንካራ ዒባዳ ይደረጋል። ጠንካራ ከሚበላው በላይ ጠንካራ ዒባዳ ይደረጋል። ለቅሶ የተቀላቀለበት ዒባዳ ይደረጋል። እየየው የተቀላቀለበት ዒባዳ ይደረጋል። አዎ ቀልባችንን ስተን ራሳችን ረስተን ማንነታችን ሁሉ ባለስልጣንነ ባለ ባለሀብትነ ዓሊምነ ማንነ

መላይካዎች አባታችን አደምን አላህ ሊፈጥር ሲል ከመፍጠሩ በፊት ሐሳቡን ለመላይካዎች ነግሯቸው ነበር። እኒ ጃዒሉን ፊል አርድ ኸሊፋ፣ እኔ ምድር ላይ የኔን መመሪያ ሚያስፈጽም ሚፈጽም አካል ፍጡር ልፈጥር ነው ብሏቸው፣ አትፍጠር፣ ምድር ላይ ፍጡር ከፈጠርክ እርስ በርሳቸው ይገዳደላሉ፣ ያምጻሉ፣ ወንጀል ይፈጽማሉ እኛ እንገዛሃለን፣ እኛ እናመልክሃለን፣ እኛ እንበቃሃለን ብለው ነበር። ታዲያ በየአመቱ አላህ ስብሓነሁ ወተዓላ ዓረፋ ምድር ላይ ለዒባዳ መጥተው ራቆታቸውን ሁነው ተጎሳቁለው ምቹ መኝታ የለም፣ ምቹ ፍራሽ የለም፣ ምቹ ወንበር የለም። በቃ አፈር ላይ ነው፣ ድንጋይ ላይ ነው፣ መሬት ላይ ነው ሰዎች የሚቀመጡት ዒባዳ የሚያደርጉት። ታዲያ የሚያደርጉት ዒባዳ አይነተኛ ዒባዳ ወሳኝ ዒባዳ ስለሚያደርጉ ሁጃጆች ዓረፋ ምድር ላይ ከዞሩ በኋላ እስከ መግሪብ ድረስ በመላኢካዎችን ያስቀናል። እዩ ተመልከቱ፣ ባሪያዎቼ ከዓለም ነው የመጡት የተለያየ ከለር ያላቸው የተለያየ ቋንቋ የሚናገሩ የተለያየ የሰውነት ውፍረት ቅጥነት መርዘም ማጠር ያላቸው በተለያየ ማንነት ባለስልጣኑ፣ ድሃው፣ ሀብታሙ፣ ሴቱ፣ ወንዱ፣ አዋቂው፣ ህፃኑ። አላሁ አክበር

ሁላችንም ከጀሃነም ነፃ አውጥቻለሁ ለው የሚልበት ነው። ብዙ የአላህ ባሪያዎች ከጀሃንም ነፃ ሑር የሚባሉበት ዒትቅ ሚነ ናር የሚያገኙበት እለት ነው፣ ቦታ ነው። ያ የአረፋ ቀን ቦታ፣ የአረፋ ቀን የአረፋ ቦታ ማለት እንሻአላህ፣ የአረፋ ቀን ውሎችን አላጠናቀቅንም። ቀሪ የአረፋ ቀን ውሎ በቀጣይ ቪዲዮ እንከታተላለን። ጀዛኩሙላሁ ኸይር። ሰላሙ ዓለይኩም ወረሕመቱላሂ ወ በረካቱ።